ሰላም በድጋሚ በኩር ቤተሰቦች እስካሁን እየርንበት ያለው መንገድ እንደተመቻችሁ ተስፋ አድርጋለሁ። በድጋሚ ማስታውሳችሁ ነገር ሰብስክራይብ ማድረግ እንዳይረሳ ፕሊስ ፕሊስ ሰብስክራይብ እያደረጋችሁ በጣም ስለሚጠቅመኝና ነገ ማረዲስ ቱቶሪያሎች እንድሰራ ስለሚያግዘኝ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቱቶሪያሉ። ስለዚህ በዚህኛው ፓርት ደግሞ በዋነኝነት የምንጀምረው ምንድነው? ኤክሴል ላይ ያሉ ቻርቶችን ለማየት እንሞክራለን። እስኪ ቤዚክ ባቱ ይሄ እንዳታችን ምን እስከዛሬ እየሰራንበት የመጣነው እንዳታ መነሻ በማድረግ ከስተማይዝ እያደረግ ነው ለመሄድ እንሞክርማ እንዴት ነው ወደ ቻርት መቀየር የምንችለው አንደኛ፣ ኤክሴል ሊያደርግላችሁ ከሚችለው ነገር መካከል አንደኛው ምንድነው፣ የዳታን ቪዥዋላይዝ ማድረግ መቻል። የሆነ ዳታን ያላችሁ፣ ያን ዳታ በቪዥዋል ሪፕሬዘንቴሽን ማድረግ መቻል ማለት ነው። ይሄ ዳታ አለ፣ ይሄን ዳታ እንግዲህ በተለያየ ፎርም ወደ ቪዥዋል ነገር ወይም ወደ የሚታይ ነገር፣ ቀለል ካለው ነገር እንጀምርና ብዙ አይነት ቻርቶች አሉ ቻርታችን ኢንሰርት ላይ ነው። እዚህ ብዙ ቻርቶች አሉ። ኮሉምን፣ ላይን ምናምን እና እስኪ ካየናቸው ቻርቶች መካከል ኮሉምን ቻርትን መጀመሪያ ለመጠቀም እንሞክር፣ ወይም ደግሞ ላይን ቻርትን ለመጠቀም እንሞክር። ይሄንን የሰራተኞቹን ዝርዝር ከአራቱ ኳርተር ወይም ደግሞ አራቱ ሩብ ዓመት ካላቸው ያላቸውን ፐርፎርማንስ አድርጎ በላይን ቻርት እንዲያመጣልኝ ለማድረግ ልሞክር። ስለዚህ ምንድን ማድረገው የሰራተኞች ስም ከሚለው ጀምርና የሰራተኞቹ ስም እንደረሰለክ ታደርጋለህ ኮንትሮልን በመጫን ከአንደኛ ሩብ ዓመት ጀምሮ እስከ አራተኛ ሩብ ዓመት ሼድ አደርጋለሁ። በመቀጠል ሁሉ ዳታዎች ሼድ አደርጋለሁ። በዛ ያ ኢንሰርት ላይ እንደተለመደው እዚች ጋር ኢንሰርት ላይ ያለን ኮሎሞቻችን ኢንሰርት ታብ ላይ ከመጣን በኋላ እዚች ጋር እቺ ብታያት መታወቻቸው እነዚህ እንዳለ የቻርት ታይፖች ናቸው። ስለዚህ እኔ አም ጎይንግ ቱ ዚስ ዋን እቺ ቻርት ታይፕ ነች። ሪኮመንደር ቻርት የሚል አለ በሱ ምጣት እንችላለን። ለምሳሌ ሪኮመንደር ቻርትን በለውና እንደምትት ክላስተርድ ኮለምን ካውንት ያደርጋል። ክላስተርድ ኮለምን ቻርት እንዴት አድርጎ ዲስፕሌይ እንደሚያደርግልን ያሳይናል። ስለዚህ ከዛ በኋላ ኦል ቻርት ብላችሁ ከፈለጋችሁ ቻርት ታይፑን እየቀያየራችሁ እንዴት ዲስፕሌይ እንደሚያደርጋቸው ማየት ትችላላችሁ። ላይን ቻርት ቢሆን እንዴት ነው የሚመጣው? ልክ እንደዚህ ነው የሚመጣው። የእያንዳንዳቸው ፐርፎርመንስ በየኳርተሩ ይቀመጣል ማለት ነው። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። በእያንዳንዳቸውን ፐርፎርማንስ በየንትኑ ያስቀምጥላቸኋል። ሞር ዲስክሪፕቲቭ የሆነውን መጠቀም ይቻላል። እዚህ ኛ ፓርት ደግሞ እንደዚ ዚ እንዳለ ሪከመንደድ የሆነ እንጠቀም መጀመሪያና እንዲሁም ያ ከፈለግን እንቀይራል። ከዛ በኋላ እንደምታዩት እያንዳንዱ ሰው ትንዙም ላርገ መስለ እንዲታያችሁ። ስለዚህ እያንዳንዱ ሰራተኛ ለምሳሌ ደንቢል ሙልጌታ አብርሃ ዮሴፍ ና ይባሉ አራት ነገሮች። እያንዳንዳቸው የእያንዳንዱን ኳርተር ዲፋይን ያደርጋሉ። ከመቶ ልባልዝሽ ጋር ላይን ግሪድ አስቀምጦበታል ከመቶ ምትል። ከዛ በኋላ እያንዳንዱ ይቅርታ እያንዳንዱ ቻርት አስቀምጧል ማለት ነው። እያንዳንዱ ላይን ዲስክራይብ ያደርጋል። በኢዝሊ አንደርስታንድ ለማድረግ ይመቻል፣ የሁሉንም ማለት ነው ፐርፎርማንሳቸውን። ከዛ እዚ ጋር እንደምታዩት ደግሞ ምን አለ ዲስክሪፕሽን አለ። አንደኛ ሩብ ዓመት ማለት ሰማያዊ አንደኛ ሩብ ዓመት ነው። ብርቱካን ሁለተኛ አርባ ዓመት ነው። ዲስክራይብ ያደርገው እያለ ሶስተኛ አራተኛ እያለ ያስቀምጣል። ስለዚህ የአንድን ሰዎች ጋር ታያያችሁ ፐርፎርማንሱ ቪዥዋሊ፣ አንድ ሰው እንዴት ነበር ፐርፎርማንሱ ለምሳሌ ደምቢል አንደኛ አርባ ዓመት ላይ ትንሽ ከፍ ብሎ ነበር። ጥሩ ያነበረው እሱ ላይ ነው። ሁለቱ ላይ ደግሞ ሁለቱ የቀጣ ያሉት ሁለቱ ኳርተሮች ላይ ርሙስ ተመሳሳይ ነው ማለት ይቻላል። ከዛ ደግሞ ያለው ላይ ትንሽ ከፍ ብሎ ነበረ ማለት ነው። የዚህኛው ደግሞ በጣም ሚክላይ እንዲያደረግ ነው። አብረሃ አብረሃ ደግሞ ከመጀመሪያው አሪፍ ነበረ ከዚህ ኢንክላይን ያደረገን የመጣው ወይም እየቀነሰ አሚን ዲክላይን ያደረገን የመጣው ማለት ነው። እየቀነሰ ወደ ታች ዲክላይን ያደረገ እየቀነሰ እየቀነሰ ነው የመጣው። ሶ ቤዚካሊ ምንድነው የቻርቱን ኮንሰፕት ይሄ ነው፣ ቪዥዋሊ አንደርስታንድ ማድረግ እንድትችሉ ማድረግ ማለት ነው። ከዛ በኋላ ካስተማይዝ ማድረግ ትቻላችሁ። ለምሳሌ እዚህ ጋር ቻርት ታይፕ ታይትል የምትለው አይደል? ቻርት ታይትል የሰራተኞች ምንድነው አፈጣጠም ከሆነ ቻርት ታይትሉን መቀየር ትቻላችሁ። አማርኛ እናርጋትና፣ እሺ ለምሳሌ እሺ፣ ክሊክ አድርጋችሁ እዚህ ጋር ቻርት ታይትሉን መቀየር ትችላላችሁ። የሰራተኞች አፈጻጸም ከሆነ ከስተማይዝ ማድረግ ስለሚቻል የሰራተኞች። ከዛ ይህን ከስተማይዝ ከፈለጋችሁ ደግሞ መቀየርም ትችላላችሁ። ከስተማይዝ ማድረግ እዚህ ሆም ላይ መታችሁ የሆነ ቦልድ ማድረግ፣ ቀይ ማድረግ፣ ሼድ ማድረግ ይቻላል ማለት ነው። በጣም ኢዚ ነገር እንትኑን ከስተማይዝ ማድረግ ትችላላችሁ። ከዛ ደግሞ ዚች ጋር መታችሁ ይኖሶ ክሬት ላይ ሆነ መጨመር ያለባቸው ነገር አላችሁ አለ ብላችሁ የምታስቡ ከሆነ ከስተማይዝ ማድረግ ትችላላችሁ። ታይቱ ላይ አስፈልግ ብላችሁ ካሰባችሁ፣ ቁጥር ዳታ ሌብል እንዲኖረው ከፈለጋችሁ አሁን ይሄ በጣም አይታይም። እንደዚህ እዚህ ጋር እንደዚህ ዳታ ሌብል ብጨምርበት ዳታ ሌብል ብጨምረው ትንሽ በጣም ጥብቅ ያሉ ስለሆኑ ዳታዎቹ ብዙ ስለሆነ ዳታ ስ አይታይም ማለት ይቻላል። እና እሱኛው ትንሽ አያምርም ስለዚህ፣ ቢቀር ይሻላል። ግን አነስ አነስ ያለዳታ ሲኖራችሁ በኋላ ጨምረ እናያለን እሱን ማለት ትችላላችሁ። ሌጀንዱ ያስፈልጋል ይሄ ሌጀንድ መገለጫ ዋና አንደኛ ርባመት ምንድነው የሚለው ማያስፈልጋችሁ ሆነ ማጥፋት ትችላላችሁ። ግን ስለሚያስፈልግ ቢኖር ጥሩ ነው። የቱ ጋ ይኖር የሚለውን ደግሞ ዲሳይድ ማድረግ ትችላላችሁ። በሌፍት ሳይድ ነው ቶፕ ራይት ነው ወይስ ቶፕ ነው ወይስ ደግሞ ቦተም ነው ሌፍት ነው ምና የሚለውን መወሰን ትቻላችሁ። ይኛውም አንደኛው አሪፍ ነገር ነው ማለት ነው ቻርት ላይ ያለ ስለዚህ በዚህኛው ፎርም ቻርቶቹ ላይ ዲሳይድ ያለ ማለት ትችላላችሁ። ምን አይነት ነገር መጠቀም ትችላላችሁ ቢለው ስለ አንደኛው ይሄኛው ቻርት ነው። እስኪ ደግሞ ቀየር እናደርገውና ሌላ ላይን ቻርት መጠቀም እንቻለን። ደግሞ ለምሳሌ እች እናጥፋትና ደግሞ እንዲሁ እንዳለ ራሱ ላይን ቻርት ብንጠቀም ምንድነው የሚያመጣለን? እስኪ ይህቺኛዋን እናርጋት። ይሄ ደግሞ እያንዳንዳቸው ንትኑ ለሚቀጥ ላይኖቹ ዲስክራይብ የሚያደርጉት ይሄኛው ደግሞ ሩብ ዓመቶቹ ነው እንደምታዩት ከዛ በኋላ አንዱ ለምሳሌ ቺኛ አንዱ በጣም ዜሮ አስገባ ነገር ዳታ ነው። እዚህ የታየችው አንዱ ሰውዬ የማን ነው የሆነ ሰው ሚሪያም ምናምን ነው። ይሄ አሁን ይሄ የሚያሳየው ምንድነው የእያንዳንዱ ሩብ ዓመት የሰራተኞቹ ፐርፎርማንስ እንዴት ነበረ? ስለዚህ ኮንስተንት ነው ወይ ሰራተኞቹ አንደርስታንድ ማለት ይችላሉ። ምን ያህል ሰራተኞቹ በየሩ በሩብ ዓመቱ ምን ያህል ነው ፐርፎርም እያደረጉ ያሉት አንድ አይነት ወጥ ፐርፎርመንስ ነው ወይስ ደግሞ ምናምን የሚለውን አንድ በተያዩት በጣም የተዛባ ነው ይሄኛው። እንደሁን ይመጣ ይመጣና፣ ሰራተኞቹ በጣም የተለያየ አይነት ፐርፎርመንስ ነው ያላቸው። እሱን አንድ ስታን ለማድረግ ሊያግዛችሁ ይችላል ማለት ነው ማለት ነው እሱ ነው። በላይን ቻርት ደግሞ ያኛውን አንድ ስታን ማለት ትችላላችሁ። የነበራቸው ፐርፎርመንስ እዚህ ጋር ይኸኛ በጣም ዝቅ ያለ ፐርፎርመንስ። አሁን አራተኛ ኳርተር በጣም የተዛባ ነገር ነው፣ በጣም ዝቅም ከፍም ያሉ ሰዎች ያሉበት አይነት ነገር ነው የሚል አሰምሽን እንድንይዝ ያደርጋል ማለት ነው። የቻርታችሁንም እዚህ ፎር ቻርትን ከስተማይዝ ማለት ትችላላችሁ። ዳታዎቹን አነስ ካለ ዳታ ጀምራችሁ በደንብ ማምጣት ትችላላችሁ። አንድ ሲንግል ነገርን ማምጣት ይችላል። ለምሳሌ ይሄ ውጤት አለ ምን ያህል ሰው ነው እስኪ ውጤት ላይ ይሄ እንግዲህ ሙሉ ሰራተኞችን ፐርፎርማንስ የሚጠቅስ ነው ብቁ ላይ በቂ በጣም ጥሩ ላይ ያሉትን ሰው አንዷን ኮለም ብቻ ሰሌክት አድርገን ስናደርግ እዚህ ጋር የምታይዋት ከሆነ የምትመጣ አንድ ነገር አለች። ሰሌክት ሳልኮሎም እና እዚህ መታችሁ ፎርማቲንጉን ምናምን ማስተካከል እንደምትችሉት ሁላ ቻርትም ሪኮመንድ ያደርጋችኋል። ስለዚህ ክላስተርድ ሪከመንድ ይደረጋላቸዋል። ስለዚህ ወይም ደግሞ ሞር ስትሉት ዚ ሲመጣላችሁ ሪከመንድ ቻርቱ ይሄ ነው። እሱም ብንጠቀም ለምሳሌ ካውንት አለው ካውንት ኦፍ ውጤት ይላል። የውጤቱን ካውንት ያደርጋል ማለት ነው። ስንት ጥሩ አለ ስንት እንትን አለ የሚለውን ኦኬ ስንለው፣ ልክ እንደምታዩት አንድ ቻርት ሰጠኝ። እስኪ አሁን ይሄ ሰራተኞቻችን ምን ያህሎቹ መሻል ያለበት ላይ ያሉ፣ ምን ያህሎቹ በቂ ላይ ያሉ፣ ምን ያህሎቹ ደግሞ በጣም ጥሩ ላይ ያሉ፣ ይሄ ምን ያህሎቹ ደግሞ በጣም ጥሩ ላይ ያሉ፣ ሌሎቹ ደግሞ ጥሩ ላይ ምንድን ናቸው እጅግ በጣም ጥሩ ያሉትን አንደርስተን ለማድረግ ቪዥዋላይዝ ለማድረግ በጣም ይመቻል ማለት ነው። ስለዚህ እሱን እንደዚህ እንግዲህ አንዳንድ አንዳንዱንም ኮለምን ደግሞ ሰሌክት ያደረጋችሁ እንደዚህ ለየ ብቻም ደግሞ መርጣችሁ መጠቀም ትችላላችሁ ማለት ነው። ሶ ኢት ዲፔንድስ ኦን ዘ ዴታ፣ ያላችሁ ዴታ ላይ ዲፔንድ ያደረጋል። ለናንተ መጠቀም የፈለጋችሁት ዳታ ማተር የሚያደርገው የዲሳይድ ለማድረግ የኮለም እና ምን የቻርት ታይፕን ዲሳይድ ለማድረግና፣ ቤዚካሊ ግን ቤዚክ ነገር ሪፕሬዘንቴሽኖች ለመስራት ይሄኛው ሞር አሪፍ ነው ሰው እሱኛውን የምትጠቀሙት ጥሩ ነው። ቻርት ላይ ደግሞ አድቫንሰር ስናደረገው ደግሞ ኢንተርሚዲት ስንሰራ ይህኛውን በደንብ ደግሞ ከስተማይዝ አድርገን የምንሰራበት ነገር ይኖራል ማለት ነው።